የህፃናት ዩሮሎጂ በህክምና ውስጥ የቀዶ ጥገና ልዩነት ሲሆን በህፃናት ህፃናትና ወጣቶች ውስጥ የሚገኙ የሽንት አካልና የተዋህዶ አካላትን የሚመለከቱ በርካታ ችግሮችን ማወቅ መፍታትና መከላከል ያካትታል። በህፃናት ዩሮሎጂ ውስጥ የሚገኙት አብዛኛዎቹ ችግሮች የበደል ጉዳት ስለሆኑ ከልደታቸው ጋር የሚወለዱባቸው ናቸው ወይም ከልተታቸው በኋላ ሊታዩ ወይም በህፃናትንታቸው ውስጥ ሊያደቡ ይችላሉ። በሽንትና በተዋህዶ አካላት ላይ የሚከሰቱ በርካታ ችግሮችን እንደገና እመልሳለን። ከሚገኙት በጣም የተለመዱ የበደል ጉዳቶች መካከል የሚታወቀው የዲለጅ መዘግየት ሲሆን ይህ በኩላሊት ውስጥ መዘግየት እንዳለ ያመለክተዋል። በኩላሊቱ ውስጥ ያለው መዘግየት የኩላሊቱን ስራ እና ኩላሊት መጠፋትን ለመከላከል በተገቢ ጊዜ መታገዝ ያስፈልጋል። በህፃናት ውስጥ ሁለተኛው በጣም የተለመደው የበደል ጉዳት በተዋህዶ አካል ላይ የሚከሰተው ሃይፖስፓዲያስ ነው። በሀይፖስፓዲያስ ውስጥ የሽንት ኦርፊስ ያልተለመደ እና ብልቱ የተጠማዘዘ ነው። ይህ ሃይፖስፓዲያስ ችግር በችግሩ ከባድነት መሰረት በአንድ ወይም በሁለት ደረጃ ቀዶ ጥገና ሊታረም ይችላል። ሌላ በተደጋጋሚ የምንገናኝበት የተለመደ ችግር ደግሞ የተደጋጋሚ የሽንት መንገድ በካርታ ነው። በዚህም ሁኔታ ባክቴሪያዎች ወደ ማድኑ ይደርሳሉ እና ምልክቶችን ያስከትላሉ። አንዳንድ ጊዜ ይህ የባክቴሪያ በካርታ በሽንት ወደ ኋላ በተሳተፈ የተለመደ አይደለም እንደሆነ እና ይህንን ተግባር ፊሲኮሪቴሪክ ሪፍላክስ በሚባል ሁኔታ ሲኖረው እስከ ኩላሊት ድረስ ሊደርስ ይችላል። ይህ ፊሲኮሪቴሪክ ሪፍላክስ በጥንቃቄ እና በተገቢ ጊዜ መከታተል እና መገበብ ያስፈልጋል። ይህም የኩላሊት ፓሪንክማ ጉዳትን እና ቋሚ የኩላሊት ስካር እንዳይፈጠር ለመከላከል ነው። ሌሎች በህፃናት የምንገናኝባቸው ችግሮች ደግሞ የማዕድን ችግር፣ ኩላሊትን እና የጾታ አካላትን የሚያጎላበቱ ካንሰሮች እንዲሁም የሽንት መንገድን የሚመለከቱ ድንጋዮች ናቸው። የህፃናት ዩሮሎጂስት ሚና በቀዶ ጥገና ላይ ብቻ አይቆም። ከህፃኑ እና ከቤተሰቡ ጋር ያለን ግንኙነት ህፃኑ ሲያድግ በመቀጠል ይጠነከራል። ህፃኑ ወደ ወጣትነት ሲገባ የኩላሊትና የማዕድን ጤናው በደህና እንዲሆን እናረጋግጣለን።